አለ ሰላም ነው እግዚአብሔር ይመስገን እስልምናን ማወቅ እፈልጋለሁ መልካም ኢስላም ብሎ ማለት ምን ማለት ነው ኢስላምን የደነገገው ማን ነው እስልምናን ለመሆኑ ነብያቶች የሰበኩት ሀይማኖት ነው እስልምና ለመቀበል ዝግጁ ነሽ አዎ አሻህዱ አምናችሁበት ነው ትክክል ነው እስልምና ከኦርቶዶክስ ይሄኛው እስልምና በለጠ ብዬ ስል አዎማ ገብቶናል እኔ አልገባኝ፣ ገባችሁ ብዬ ስል አዎ፣ አንቺ አልገባሽ፣ ገባን አለው። በቃሽ እምብርቷን ጥላ ነው የምትለብሰው። ደስ ይላታል እምብርት መጣል። አሁን በቃ ሽፍንፍን ስትል ጸጉሯን ሰው እንዳይባት ስታረግ እቤት ውስጥ የሚያሳዩኝ እንትን ምናምን በቃ ደስ እያለኝ እያለኝ አልመጣ አሁን በቃ። እውነት ለመናገር እስልምና ለነሱ ብቻ ሳይሆን ለእኔም ሰላም አለሁ። አለ ሰላም ነው እግዚአብሔር ይመስገን አለን። እሺ እንታዘዝ ጥያቄ

ለአንድ እና ብቸኛ ለሆነው ለአምላክ ራስን ማስገዛት ማለት ነው። ራስን ለእርሱ ብቻ ማስገዛት ማለት ነው። በእርሱ ላይ ቅንጣትን ሳናጋራ፣ በእርሱ ላይ ቅንጣትን ለሌላ አካል አምልኮ ሳንፈጽም፣ ለእርሱ ብቻ አምልኮ እንፈጽም። ይህ ነው ኢስላም ብሎ ማለት። ለአላህ እጅ መስጠት፣ ለአላህ ታዛዥ መሆን ማለት ነው። በነቢያት በኩል ያወረደውን ሕግና ስርዓት በመከተል እርሱን በብቸኝነት መገዛት፣ ሀዛ ሁወል ኢስላም። ይህ ነው ኢስላም ብሎ ማለት ነው።

በቀጣዩ ዓለምም ከከሳሪዎቹ ሰዎች ከገሃነም ሰዎች ይሆናልን ብሎ ተናገረ። ሌላው ነገር ነቢያቶች ምንድን ነው የሰበኩት፣ ሃይማኖታቸው ምን ነበር ወደሚለው ልምጣ። ኖኅ ሙስሊም እንደነበር ቃል በቃል ይናገራል። በሱራ ዩኑስ ላይ ምናለ ኖኅ ወኡሚርቱ ወን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ሙስሊም ሆን ብሎ ነው ያዘዘው። አብርሃም ሙስሊም ነበር። ልጁ ኢስሐቅ ሙስሊም ነበር።

አብርሃም ይህን እስልምናን ለልጆቹ አስተላለፈ። ወወሳ ቢሃ ኢብራሂሙ በኒህ ይላል። ይችንም እስልምናን ሃይማኖት፣ የአምላክን ሃይማኖት አብርሃም ለልጆቹ ተናዘዛት ይላል። ወያዕቁቡ ያዕቁብ ም እንደዚያው ያ በኒየ ልጆቼ ሆይ አለ። እናላህ አስጠፋ ለኩም ዲን እንሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻን የመረጠላችሁ ፈላ ተሞቱና ኢላ ወአንቱም ሙስሊሙን። አደራ ልጆቼ ሙስሊሞች ሁናችሁ እንጂ በሌላ መንገድ ላይ እንዳትሞቱ አላቸው ይላል። ልጆቹም በዚሁ ላይ እንደ ጸኑ ቃል በቃል ይናገራሉ።

ሌላ ምንም ያደረጉት ነገር የለም። የአብርሃምን መንገድ የኢስሐቅን፣ የያዕቆብን፣ የነዚህ ታላላቅ ነብያትን መንገድ ተከተሉ፣ ለአንዱ ለአምላካችሁ ለአላህ ብቻ ተገዙ እያሉ ህዝብን አስተማሩ ማለት ነው። አላህ ሲመሰክርላቸው በቁርአን ላይ ምን ይላል? በልጃአ ብልሐቅ ወሰደቅ ልሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላችሁ የመጣው ቀደምት ነቢያትንም እውን ብሎ አላጽድቆላችኋልም ይላል። እዛቸው ላረ ሀ ሁ ልስላም። ይህ ነው ስላም። እስልምናን ታዲያ ለተከተሉ ሰዎች አምላክ አላ በቀጣዩ ዓለም ምን ቃል ገብቶላቸዋል ከተባለ ቃል በቃል በቁርአን ላይ ገነትን ቃል ገብቸላቸዋለሁ የዘለዓለማዊ ህይወትን እሰጣቸዋለሁኝ ብሎ ይናገረ። በሶለቱ ዝኽሩፍ ላይ አላህ ምን ኢላል? አልዚ ኣመኑ ቢያያትና ወካኑ ሙስሊሚን እድፉሉ ልጀና እነዚያ ሙስሊም የሆኑትን ገነትን ግቡ ላቸዋለሁ እያለ ቃል በቃል ይናገረ። ኢና አልዚ ኣመኑ ወዐሚሉ አልጻልቻት ለሁም ጀናቱ አናዒም ኢላል። እነዚያ በእኔ በአላህ በአምላካቸው በእኔ አምነው መልካም እንለሰሩ ሰዎች ገነትን ቃል እገባላቸዋለሁኝ የገነትን ጸጋ ገብቸላቸዋለሁ እያ ላይ ይናገረ

እንዲሁም ደግሞ በዘመኑ ስለተላከልሽ ነቢ ነብይነትን መስከር ነው ትርጉሙ። አሽሀዱ አላ ላ ላላ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድ ረሱሉላ ማለት አምናችሁበት ነው። ትክክል ነው። እስልምና ከኦርቶዶክስ ይሄኛው እስልምና በለጠ ብዬ ስል አዎማ፣ ገብቶናል እኔ አልገባኝ። ገባችሁ ብዬ ስል አዎ፣ አንቺ አልገባሽ። ገባን አለ በቃሽ ግን ሻሃዳ የምትይዙ ከሆነ እስልምና የምትቀበሉ ከሆነ ነገ ከነገ ወዲያ ከእስልምና ወጥቼ ኦርቶዶክስ ሆናለሁ ከእስልምና ወጥቼ ጴንጤ ሆናለሁ ብላችሁ ያላችሁ ለታ እግዚአብሔር ምስክሬ ነው ገድያችሁ እጅ ለፖሊስ እሰጣለሁ አልኳቸው። በቃ ወላዋይነት አያስፈልግም ለአቋማችሁ መጥናት አለባችሁ። ስለዚህ ሻሃዳ ከመያዛችሁ በፊት እስልምና ላይ ትክክል ነን ወይ የምንሄድበት መንገድ ትክክል ነው ወይ? ብላችሁ እንድታስቡ ይችን ውለቀን ሰጠዋችሁ አልኳቸው። እነሱ ውለቀንም አላስቆዩኝም። በንጋታው እማ ልክነን እኮ እኛ እኮ ለአንቺስ ደብቀንሽ ነው እንጂ ኮ እንደዚህ እንደዚህ ኮ እየተማርን እንደዚህ እንደዚህ እየተወያየን ኮ ስድስት ወር አልፎናል ብለው ሲሉ፣ አጋጣሚ ያው አንቺ ቤት መጣንና አሚናም ነበረች እያወራን፣ እኔ ልጆቼ እንደዚህ እንደዚህ ብለውኛል ብያልኩሽ ሻሃዳ ያሰች እዛው ማን ነው ስም ይጠፋብኛል እና እንትንም አሉ ውስታዝ ነው ውስታዝ ነበረ። ከድጃ ብሎ ስም አወጣላት ያው አንቺ ቤት ሻሃዳ ያዘች ማለት ነው። ከዛ በኋላ ያችኛዋ በሶስተኛው ቀን ነው። በአራተኛው ቀን ደግሞ ያችኛዋ ያዘች። ያችኛዋ የዛን ቀን ስላልነበረች ነው መሰለኝ ያለያዘችው። ብቻ በቃ ትንሽ ተወዛ ግቤ ነበር። ጭንቅላቴ ልክ አልነበረም። ጨጓራ ልክ አልነበረም። አንጀት ቁስለት ተብዬ መድኃኒት ወሰርኩኝ። በቃ ምንም፣ በቃ ልክ አልነበርኩም። ከዛ በኋላ በቃ በልጆቼ ካመንኩ በኋላ ሲሰተሩ ሳይ፣ ይቺ ትልቋ እምብርቷን ጥላ ነው የምትለብሰው። ደስ ይላታል። እምብር ትመጣል። ሱሪ በቃ ሀባብ ነው የምትለብሰው። እኔ እና እሷ ያጣላል ነበር። አረ አንቺ በእናትሽ እምብርትሽን ደብቂ ምናምን እላታለሁ። እሷ ደግሞ በቃ ደስ ይላታል። የሆነ ወገቧም ያምራል። በቃ ደስ ይላታል። አሁን በቃ ሽፍንፍን ስትል ጸጉሯን ሰው እንዳይባት ስታረግ ቤት ውስጥ የሚያሳዩኝ እንትን ምናምን በቃ ደስ እያለኝ እያለኝ አልመጣም። አሁን በቃ እውነት ለመናገር እስልምና ለእነሱ ብቻ ሳይሆን ለእኔም ሰላም አለሁ አሁን። ቢያንስ አንቺ ንብርትሽን ትላሽ እንደዚህ ምናም ብያ አልጮህም። እግዚአብሔር ይመስገን ልጆቼ ስትር ብለውልኛል። በዛ ላይ ደግሞ በቃ ሲቀሩ ነው የሚውሉት፣ ያነቡልኛል። እማ እንደዚህ እንደዚህ ነው ይሉኛል። በስነ ስርዓቱ እንትን ይሄዳሉ። አሁን ሄደሽ የመጣሹ ምንድን ነው? ተራዊ ተራዊ ይሄዳሉ። ምን ይላሉ? ሾርባ አብሬ እጠጣለሁ፣ አብሬ ያስፈጥራለሁ። ምን ይላል? በቃ ይሄ ደስ ሲል። በተለይ ደግሞ ለሊት ተነስቼ ስቀሰቅሳቸው ተነሱ፣ ዘጠኝ ሰዓት ተነስቼ ተነሱ አሟሙቁ ምናምን ብዬ ዘጠኝ ዘጠኝ ሰዓት እነሱ በጾሙት እኔም ብልት እና እነሱ ይጾማሉ፣ እኔም ዘጠኝ ሰዓት ተነስቼ አብሬ በልቼ ምን ብዬ በል ውሃችሁን በደንብ ጠጡ፣ ቀን ውሃ ይጠማችኋል እላችኋለሁ። ውሃቸውን አስጠጥቼ ምን ብዬ ተነስቶ ይተኛሉ። ብቻ እግዚአብሔር ይመስገን በጣም አሁን ደስ ይላል። አሁን ልጆቼን ማናየብኝ፣ እምብርቷን ጥላ ስትወጣ ማለከፈብኝ፣ ከማጋ ተጣላችብኝ የለም። አንገታቸውን ድፍት አርገው እንትን ኢንቲሳር ከትምህርት ቤት ትንሽ ችግር እንትን ብላ ነበር። አሁን እሷም ትምህርቷን ገብታለች። አንድ ሳምንት አስራ አምስት ቀን እኔ እንዳታናግሩኝ ካልኩ ጀምሮ በቃ ትምህርታም አልሄድም ብላኝ ነበረ። ከዛ በቃ ትምህርትም አልሄድም አለች። ትምህርት ቤትም ሄዳ ከልጆች ጋር ተጣልቼ መጣሁ አለች። አንድ አንዱ ለቀን ሄዳ ከዛ አሁን ትምህርት ቤቱንም ሄጄ አናግሬ ኢጃባንም ለብሳ ኢንቲሳርም ትምህርቷን ጀምራ ያው አሁን በስነስርዓት ትምህርታቸውንም እየተማሩ እንግዲህ እኔንም እያገለገሉ ፏ ብለን ያለ ነው። እግዚአብሔር ይመስገን እና ይሄን ይመስላል።